ሰላም ጤና ይስጥልኝ። ዛሬ ደግሞ ላሳያችሁ የመጣሁት እንግዲህ ብዙ አይነት የጥልፍ አጨማመሮችና የጥልፍ አቀናነሶች አሉ። ይለያያሉ ሁሉም እና ሁሉንም በዝርዝር ቀስ ብዬ አሳያችኋለሁ። አብራችሁን ቆዩ። ይሄ የጥልፍ አጨማመር ኬኤፍቢ ይባላል ወይ ደግሞ ኢንክሪዝ ዋን አሁን ላሳያችሁ ትጠልፋላችሁ። አንድ ኒት ስቲች ከጠለፋችሁ በኋላ አታሾልኩትም፣ ወደ ኋላ ትመጡና በጀርባው በኩል እንደዚህ በጀርባ በኩል ትገቡና ድጋሚ ሌላ ትጠልፋላችሁ። በአንዱ ጥልፍ ሁለት ጠለፍን ማለት ነው። ስለዚህ አንዱ የነበረው ሁለት ሆነ። አሁንም ደግሜ ላሳያችሁ ኒት ስቲች እንጠልፋለን። ከጠለፍን በኋላ አናሾልከውም እዛው ጥልፍ ላይ በጀርባው እንሄድና በጀርባ እንገባለን እዛው ጥልፍ ላይ ከዛ ደግመን አንድ እንጠልፋለን። አሁንም ቀስ ብዬ ላሳያችሁ። K F B ይባላል። knit into front and back ማሳያችሁ በጀርባው በኩል እንደዚህ ድብልብል ድብልብል ባለው በፐርል ጥልፋችን በኩል ጥልፍ እንጨምራለን። አሁን ፐርል እንደምንጠልፈው አድርገን። ፐርል ሁሌም ክራችን ከፊት ነው እጠልፋለሁ። አላሾልከውም። ከዛ በጀርባ እመጣና እዛው ጥልፌ ላይ እንደዚህ በጀርባው እገባለሁ ከዛ እዛው ላይ እጠልፍበታለሁ። አንድ ጥልፍ የነበረው ሁለት ሆነ ማለት ነው። ላሳያችሁ ድጋሚ ፐርል ጥልፍ እንጠልፋለሁ። ከዛ ሳላሾልከው በጀርባ መጣና በእንደዚህ በኩል እገባለሁ። ከዛ እዛው ላይ እጠልፋለሁ። ይህን ይመስላል።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 እንግዲህ ይሄ ኤም ዋን ወይ ደግሞ ሜክ ዋን ኢንክሪዝ ይባላል። እንግዲህ አራት ጥልፍ ሲቀረኝ ነው መጨምረው። ጥልፍ ጠልፍና ልክ አራት ሲቀረኝ አራት ጥልፍ ቀርቶኛል። እንግዲህ መሀሉ ላይ እንደዚህ መሰላሉ ላይ ምታዩት ላይ ከኋላ ገባና እንደዚህ አውጠዋለሁ። ከዛ በዚህኛው ኪሮሼ እንደዚህ ከጀርባ በኩል እገባለሁ፣ ገብቼ አውጠዋለሁ፣ ይጠቀለላል። አሁን ይህንን የተጠቀለለውን ጥልፍ እንደዚህ እንጠልፈዋለን ማለት ነው። ልክ እንደ አንድ ደግሜ ላሳያችሁ። እንደዚህ መሀል ላይ አለ ይሄ ኢዝ እና በጀርባ ነው የምገባው። በጀርባ እንደዚህ ያመጣውና ከዛ በዚህኛው መስሪያዬ በዚህ በኩል መጥቼ ራሱን ወደዚኛው አስተላልፈዋለሁ። ከዛ እጣልፈዋለሁ አንድ ጥልፍ ማለት ነው። እንደዚህ አንድ ጥልፍ ጨመርን። አሁን ቀስ ብዬ እንግዲህ ይሄ ኤም ዋን ወደ ቀኝ የሚያደላው ጥልፍ ነው ማለት ነው።